ሁለት ወረዳ ቤተ ክህነቶች የኢትዮጵያ የሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አደረጉ። አጣሪ ኮሚቴው በመጀመሪያ ደረጃ የምርመራ ሪፖርቱ የሰሞኑን ግድያ አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ብሏል። ከሌሎች ወረዳዎች ተለይተው ስማቸው ቢነሳ ተጽዕኖ እንደሚደርስባቸው ለቲክቫ ኢትዮጵያ የገለጹት ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወረዳ ቤተ ክህነቶች የጉባኤው አጣሪ ኮሚቴ ያወጣውን ሪፖርት ውድቅ አድርገዋል። ጩኸታችንን ሰምቶ ወደሚመለከተው አካል ያቀርባል። የታሰበ አንድ ትልቅ የሃይማኖት ተቋም ግድያው የአንድን ሃይማኖትና ብሄር ያተኮር አይደለም፣ የሚል በግልጽ የወጣውን ነገር አንሻፎ አቅርቧል። ሰዎቹ በትክክል ከቤት ውጡ፣ አገሩን ልቀቁ፣ አይመለከታችሁም፣ ቤቱ ንብረቱ የእናንተ አይደለም መባላቸውን ከሞት የተረፉት በህይወት ያሉት ጭምር እየተናገሩ ብሄር ተኩር አይደለም ተብሎ ሲቀርብ እየተገደልን ጨክኑ፣ በርቱ እንደማለት ነው። የቀረበው መግለጫ የውሸት ነው። እንዲህ እየተገደሉ እየታየ እንኳ ተንሻፎ የቀረበው መግለጫ አካባቢው ላይ ያለውን ህዝብ እጅግ በጣም አሳዝኖታል። ከዚህ በኋላ ወደ ሃይማኖት ተቋማትም ወደ መንግስትም አንሄድም ወደ ሰማይ አምላክ ብቻ እንጮሃለን። የሰማይ አምላክ ፍርድ ውስጥ እያልን ህዝቡን እያጽናናን ነው ያለ ነው። በአንድ ወረዳ ብቻ በዚህ ዓመት ከአስራ ሰባት ያላነሱ ተገድለዋል። አስራ ሰባቱም ኦርቶዶክሳያን ናቸው። ማን ነው ገዳዩ ለሚለው እሱን አናውቅም የሞተውን የሚገድለውን ግን እናውቃለን። ይህ የታየ ግድያው አንድ ሃይማኖትና ብሄር ተኩር አይደለም ከተባለ እሺ፣ ምን የሚበለው ታዲያ ብለዋል። የሌላኛው ወረዳ ቤተ ክህነት አካል ሪፖርቱን አይተነዋል፣ ውሸት ነው፣ ከሆነ ነገር በላይ የሚሰማ ያሟል። ልኡካኑ ከቀኑ አስር ሰዓት ነው የመጡት። ከአካባቢው የተውጣጡ የሀገር ሽማግሌዎች ውይይት ነበረን ከጠዋት እስከ አስር ሰዓት። በዚህም ግድያው ይቁም፣ በሃይማኖት መካከል የሚነሳው ነገር ከፍተኛ ውድመት ያመጣል የሚለው ሲነገር ተውሎ፣ ማጠቃለያው ላይ በስብሰባ የተባለው ነገር ነው የተነገራቸው። ለየብቻ ሀሳብ ለማንሳት ሞክረን ነበር ግን እነርሱ የመዘገቡትን ጥያቄ ለመጠየቅ እንጂ እኛ የምንሰጣቸውን ነገር ለመቀበል ፈቃደኛ አይደሉም። አሁን የተነሳው ጫጫታ ለመሸፈን የታሰበበት አሁን የተነሳውን ጫጫታ ለመሸፈን የታሰበበት አመጣጥ ነው። በዚች በጥቅምት ወር የተደረገችውን እንጂ ሌላውን ለማየት አልሞከሩም። አስር ሰዓት መጡ፣ አስራ አንድ ሰዓት ተመለሱ፣ ከማንም ጋር አልተገናኙም። ስለዚህ የአካባቢው ችግር በአንድ ሰዓት ውስጥ የሚፈታ አይደለም። ማጣራት ከተፈለገ በየክፍሉ ማጣራት ነበር የሚያስፈልገውም፣ ማጣራት አልተደረገም። ደርሶ እንደመመለስ አይነት ነገር ነው የተደረገው። በአመጣጣቸውም በጥያቄያቸውም ቅሬታ አለ። የወጣው መግለጫ ደግሞ እንደተባለ ከሆነ ለምን ዝርዝር አይቀርብም? እኛ ዝርዝር ልንሰጣቸው ፈቃደኞች ነበር። የሞቱትን በሪፖርቱ ሁሉም ተጎድቷል የሚል ነገር ነው ያየነው። ሁሉም ከተጎዳ ለምን ከሌላኛው እምነት አይጠቀስም? ሃይማኖት ተኮር ካልሆነ በእኛ በኩል ከመስከረም ሁለት ቀን 2016 ዓም ጀምሮ እስከ ጥቅምት 18 ቀን 2018 ዓም ድረስ በወረዳ ውጭ የተገደሉ 120 ምእመናን ዝርዝር ዝርዝራለን። ነገር ግን ዝርዝሩን ለመውሰድ ፈቃደኞች አይደሉም። ግድያው ሃይማኖት ተኮር ለመሆኑ ማረጋገጫው ይሄ ነው። በእርግጥ በወረዳ ላይ የወረዳ አስተዳደር ፖሊስ፣ የቀበሌ ሊቀመንበር የሆኑ የሌላ ሃይማኖት አባላት ተገለዋል። ነገር ግን እነዚህ ባለስልጣናት ናቸው፣ ሲቪል ነዋሪዎች አይደሉም። በሌላ በኩል ፋኖ ጉድጌ የፈጸሙም ተብሏል። ፋኖ በየት መስመር ነው እዚህ አካባቢ እንዲመጡ ይቻለው? ፋኖ ያለው አማራ ክልል፣ ድርጊቱ የተፈጸመው አርሲ ነው ብለዋል። ሌሎች በጉባኤው ሪፖርት የቀረበባቸው ቀሪ ወረዳዎችን ሀሳብ ለማካተት ያደረግነው ሙከራ አልተሳካም። ጥረቱ ይቀጥላል። የሃይማኖት ተቋማት ጉባኤ መግለጫ እንደ ተጨማሪ ጥቃት ሊወሰድ የሚችል ነው መምህር ብርሃኑ አድማስ ተናገሩ። በአርሲ የሚፈጸመው የኦርቶዶክሳውያን ክርስቲያኖች ግድያ ተጠናክሮ ቀጥሏል። በየእለቱ ግድያዎች ይፈጸማሉ። ዛሬን ጨምሮ ኦርቶዶክሳውያን እየተገደሉ ናቸው። አንድም ተከላካይ የለም። ባለፈው ሰሞን ኦርቶዶክሳውያኑን ለማስጠለል የሞከሩት ሁለት የእስልምና ሃይማኖት ተከታዮች እንደተገደሉ ሰምተናል። የእነርሱ ሞት በእጅጉ የሚያሳዝነው ስለሌሎች ብለው በመገደላቸው ነው። እስልምናን በመከተላቸው ምክንያት ግን አልተገደሉም። ዓላማውም ሌሎች እስላሞች እዚህ ተግባር ውስጥ እንዳይገኙ ለማስጠንቀቅ መሆኑ ሳይታለም ፈታ ነው ከዚህ በቀር በሐረር የካቶሊክ እምነት ተከታዮች መገደላቸውንና የኢትዮጵያ ካቶሊካዊት ቤተክርስቲያንም ስለ ሁኔታው መግለጫ ማውጣቷን አይተናል ሰምተናል። ባርቲ ግን በየዕለቱ በተከታታይ እየተገደሉ ያሉት ኦርቶዶክሳያን ብቻ ናቸው ሲሉ በፌስቡክ ገጻቸው አስፍረዋል። ሁኔታዎች እንዲህ ባሉበት ሁኔታ ነው እንግዲህ የሃይማኖት ተቋማት ጉባኤን መግለጫ የሰማ ነው። እንደ እውነቱ ከሆነ መግለጫውን በማስተዋል ካየነው እንደ ጥቃት የሚቆጠር ነው። ለእኔ እንደዚያ ነው ያየሁት። ሌላው ቀርቶ ስለ መቼውና ስለ የትኛው ግድያ እንደሆነ ሳይነግረን አንድ ሰው ከሁሉም ሃይማኖቶች እንደሆነ ገልጸውልናል ብሎ መናገሩ አሳዛኝና አስገራሚ ቢሆንም እኔን ያስገረመኝ ግን ይህ ብቻ አይደለም ያሉት መምህሩ ዋናው ያሳሰበው የሰዎች ሞት አይመስልም። በጣም ያሳሰበው የሚመስለው የኦርቶዶክሳውያን መባሉ ይመስላል ከአቀራረቡ ከጽሁፉ ከዛም ያልታወቁ ሲባሉ የከረሙትን ገዳዮች ወደ ማሳወቅ ሲመጣ ደግሞ እንዲሁ የጠየኳቸው ሰዎች ነገሩን ብሎ የሌለ ነገር ማቅረብ ትዝብት ለሚጥል ነው። ዛሬ ባያሳፍር ነገ ያሳፍራል። እንኳን የሟቹ ቤተሰብ ይቅርና ገዳዮችም የሚገረሙ ይመስለኛል። ሁኔታው ላይ ደግሞ አቆም ይሁን ሳቁ ገዳይን የመደበቅ ተግባር ይመስላል። ይህ ሂደት የብዙዎችን ግምት እውነት እንዲል አስገድዶኛልም ብለዋል መምህሩ። አክለውም እስከሚገባኝ ድረስ ከየትኛውም ተቋም የሚጠበቀውን የሟቾች የሃይማኖትና የብሄር ስብጥርን የማወቅ ጉዳይ አይደለም። ዋናው አንገብጋቢ ጉዳይ ተጨማሪ ንጹሃን እንዳይመቱ የመከላከል ጉዳይ፣ መንግስትን የማሳሰብ ጉዳይ ነው። ዋናው ጉዳይን ትቶ የማህበራዊ ሚዲያ ሰማጓችን በሟቾች ስብጥር ላይ ጊዜያቸውን ለመውሰድ ወይም አትኩሮታቸውን ለማስቀየስ የሚደረገው ጥረት ከገዳዮች ያስቆጠር ካልሆነ የሚፈይደው ነገር የለም። ከሞቱትም ይልቅ እንገድላለን ብለው በፍርሃት ቆፈን ተይዘው በጭንቀት ጭንካር ተቸንክረው በመሰደድ በለቅሶና በሀዘን ውስጥ ላሉት አንዳች ተስፋ አይፈነጥቅም። መግለጫው እንደ ተጨማሪ ጥቃት የሚቆጥር ነው ያልኩት ለዚህ ነው። ስለሞቱት ማንነት እንጂ ስላሉት መጠበቅና መዳን ምንም ቁብ የማይሰጥ እንዲያውም ሁኔታውን ሊያባብስ የሚችል ስለሆነ ማለት ነው። አሁንም መቼም ማንም ሊስተው የማይገባው ጉዳይ ግን መንግስትን የተመለከተ ጉዳይ ነው። መንግስት ማስቆም ቢፈልግ ማስቆም ይችላል። ፈጽሞ ማስቆም ቢያቀተ እንኳን የሌለ ያህል በሚያስችል መጠን እጅግ አድርጎ ሊቀንሰው ይችል ነበር። ለምን ይችላል? ገና ስልጣን እንደተረከበ በዘመነ አብዲ ኢሌ በኦሮምኛ ተናጋሪዎች ላይ የተፈጠረውን ችግር እንዴት እንዳስቆመው ማስታወስ ይቻላል። ገና ባልተደላደለበት በዚያ ጊዜ የቻለውን ነገር ሁሉ አይችልም ብዬ ላስብ አልችልም። ከዚያም በኋላ ቢሆን እንዲህ አይነት አካላትን ማስቆም ፈልጎ ያልቻለበትን ሁኔታ አላስታውስም። እንኳን የኢትዮጵያ መንግስት ይቅርና ሌሎች ደካማ የሚባሉት መንግስታት እንኳን እንዲህ ያለውን ድርጊት ማስቆም ፈልገው ያልቻሉበት አጋጣሚ ብዙ ሰምቼ አላውቅም። ፈጽሞ እንዳይከሰት ማድረግ ቢያቅታቸው ተከታትለው ማጥፋትና ማስቆም የሁሉም መንግስታት ተግባርና የተለመደ ግዴታ ነው ሲሉ ገልጸው በመጨረሻም አሁን በአርሲ እየሆነ ያለው ግን ፈጽሞ የሚያስገርም ነገር ነው። ሰዎች በየቀኑ ይገደላሉ። ጩኸቱ በጣም በርከት ያለ ጊዜ ከፍተኛ ንቀት የተሞላበት ለተቃርኖና ለማስረጃ የማይጨነቅ መልስ ይሰጣሉ። ልክ እንደምንሰማቸው ተመጣጣኝ እርምጃ ተወስዷል ከኛ መስዋዕትነት እየተከፈለ ነው አይነት የፌዝ እና የስላቅ ለሰሚዎቹ ማቾቹን ከመግደል ያልተናነሰ ለሕግም ለሞራልም ደንታ የሌለው መግለጫ ይሰጣል። ለሕግ ደንታ የሌለው ያልኩት አንድ የህግ አካል መሰረታዊ ግዴታ አጥፊዎቹን ይዞ ለህግ ማቅረብ ነው እንጂ ተመጣጣኝ እርምጃ ወስዶ እንኳ ቢሆን መውሰድ የሚያስችል የህግ ድጋፍ እንዳለው አላውቅም። የአካባቢ አስተዳደር ግን አንድም ጊዜ ይህን አድርጎ አሳይቶ አውቅም። እንዲያውም የቀሩትን ህግ አለው ብለው መረጃ የሰጡትን የቀሩትን የሟች ቤተሰቦች ድጋሚ ተጠቂ ያደርጋቸዋል። እንጂ ዛሬም ከአካባቢው ሰዎች የተሰማ መረጃ ይህን የመሰል ነው። ይህ ሁሉ በእውነት የሚያሳዝን እና የሚያስገርም ነው በማለት ጽሑፋቸውን አጠናቀዋል። የኦሮራ የህዝብ ተመራጭ ስለ አርሲ ተናገሩ። ለፕሬዚዳንት ትራምፕም መልእክት መላካቸው ታውቋል። በኢትዮጵያ በተለይም በአርሲ ዞን ያለ ኦርቶዶክስ ክርስቲያኖች ላይ ያጋጠመውና የጅምላ ግድያና መፈናቀል አሳዛኝ ዘገባዎች በጣም አሳሳቢ ይሆናል። ሰዎችን በእምነታቸውና በብሔራቸው ምክንያት ኢላማ ማድረግ ተቀባይነት የለውም። በርካታ ዜጎች በኢትዮጵያ በአርሲ የተከተለውን የክርስትና እምነትና ዘርን ተኮር ግድያ ላይ የደረሰውን ሰቆቃ በማውገዝ ይህ እንዲጣራና ችግሩን የፈጠሩ አካላት እንዲጠየቁ በደብዳቤና በስልክ ኮንታክት አድርገውኛል። ይህን ተከትሎ ለፕሬዚደንት ትራምፕ የግል አማካሪ ለሆኑት ክሪስቲን ሰሪኖ ቅሬታውን ማቅረቤ ማስታወስ እፈልጋለሁ ሲሉ የህዝብ ተመራጩ አምሳሉ ካሳው በደብዳቤያቸው አሳውቀዋል።